ያምራል። በጣም ውድ አመሰግናለሁ።

እንግህዲህ እታያላችሁ እታያላችሁ። ወአለይኩም ሰላም። ውዴታዬ የእኔ ውድ እንኳን ደህና መጣሽ። ደህና ናቸው ወይ ቤተሰብ? ውዴታዬ ነው የማ እንኳን ደህና መጣሽ። በላይክ በሼር ዲቡ እንዴት ነች? ላይክና ሼር አትርሶ

እና ላይክ አድርግ እስቲ ሼርም አድርጉ። ውደታዬ በላይ ካመሰግናለሁ። ሙዬ ትበሩልኝ። ማበረታቱኝ አበረታትኝ። ሀገር ነው ያለሁት ታውቃላችሁ። እና ታታያላችሁ። ሰላም

እና ተጋበዙ ተጋበዙ ተጋበዙ። ዛሬ በቀጥታ አይደለም የገባሁት። እንዳላሳያችሁ ደግሞ ጅፍት የሆነ ኮኔክሽን ታሰናችኝ።

ማሻላ ነው እንግዲህ ቅቅል ቅቅል ይባላል ይሄ ነገር። ያው ላይክ ሼር እንዳትረሱ። ያምራል በጣም ውድ፣ አመሰግናለሁ። ይሄን ስራ አላሰራትም ብለህ እንዴ አላቆ አንተና አለታው ታው ይሄ ነገር አንድ ቀን ሰው ተሆነ ላይ ነው

የሰላም ወአለይኩም ሰላም ውዴታዬ፣ የእኔ ውድ እንኳን ደህና መጣሽ። ደህና ናችሁ? ደህና መጣች ወይ? ደህና ናችሁ ወይ? ደህና ናችሁ ወይ? ደህና ናችሁ? እናበረታትኝ እንግዲህ ከማን እንግዲህ።